ራስን ማጥፋት ወንጀል ባይሆን ኖሮ ይህ ሁሉ ሰው መንገድ ላይ ባልተጓዘ ነበር። እኔ ለራሴ ለነፍሴ ለላቴ የሚስለው ነገር ቢኖር ሰብረን ያ ነፍሴ ነፍሴ ሆይ ተረጋጊ፣ ነፍሴ ሆይ በትግስት ላደራ ደከመ ይስል ለሰዎች አይደለም ድካሜ። ኢ አላ ከብወጀድናሁ ሳቢረን ዕመል ዐብድ በጣም ብዙ ሰዎች ሲያገሉላቸው መስራት ሳይችሉ እግራቸው ሲታሰር ለሳናቸው ሲዘጋ በአላህ መንገድ ላይ ያገኘውህ የኢስላም ወንድሜ እንዴት ነህ? በአላህ መንገድ ላይ ያገኘውህ የኢስላም ወንድሜ እንዴት ነህ? ናፍቆት የናተን የከዘፈኝ ክንፋውጥ ተብረር በላ ያሲለኝ

ያየሁትና ህይወት ያስተማረችኝ ያለው ነገር ቢኖር ሶብር ነው። ሶብር እንግዲህ በተለያዩ አጋጣሚዎች ሶብር ያስፈልገናል። ቀደምቶቻችንም እንደሚያደርጉት በተለይ ደግሞ አሁንኛ ያለንበት እድሜ ላይ በጣም ሶብሬን የሚፈልግ ህይወት ነው። ምክንያቱም በዚህ እድሜያችን ላይ በጣም ብዙ ነገራቶች እናያለን። ብዙ አይነት መሰናክሎች አሉ በህይወታችን ላይ ትዕግስት ከሌለ ወይም ደግሞ ሰብር የሚባለው ነገር ህይወታችን ላይ እስካልገባና ያንን ነገር ተግባራዊ እስካላደረግነው ድረስ ሁል ጊዜም የማማረርና አለ አይደለ ተስፋ የሚቆረጥ ህይወት ነው የምንኖረው። ነው ሰብር የሚባለው ነገር እንደ እስላምም ትልቅ ቦታ አለው። ለምሳሌ ነቢዩላህ አዩብ አለይሂ ሰላምን ብንወስዳቸው፣ ነቢዩላህ አዩብ አለይሂ ሰላም በእስልምና ታሪክ የማይበገር እንደዚሁም ደግሞ ካምቢያዎች ማለት ነው።

የዛኔ ሲታመሙ እራሱ ሰብር አላህን ማመስገን የሚባለው ነገር ከጎናቸው ወይም ደግሞ ከልሳናቸው ላይ ጠፍቶ ያውቀው። 83 አመት ኑረው 14 ልጆች አፍርተው 14ቱም ልጆቻቸውን አጥተዋል። እንደዚሁም ደግሞ በጣም ረጅም አመትን ታመዋል። የነበራቸው ሀብት በሙሉ እንዳለ ጠፍቷል። ነገር ግን ሁሌም አመስጋኝ የነበሩ በዚህም በመስጋናቸው የተነሳ አላሁ ሱብሐነሁ ወ ወጀድናሁ ሳቢረን ንዕመል አብድ ብሎ አልቋቸዋል። ነቢዩላህ አዩብ ዓለይህ አስሰላም በታመሙበት ጊዜ በጣም ብዙ ሰዎች ሲያገልሏቸው መሥራት ሳይችሉ እግራቸው ሲታሰር ልሳናቸው ሲዘጋ እጃቸውን ማንቀሳቀስ ይብን ሲከብዳቸው አላህ ስብሐኑ ተዓላን ማመስገን እንደዚሁም እ ሶብር የሚባለው ነገር ከአጠገባቸው አልተለየም ነበር። እንደዚሁም ደግሞ ፍቅር የሚባለው ነገር መዋደድ የሚባለውን ነገር አይቼበታለሁ። በእነሱ ታሪክ ውስጥ ስንመለስ የነቢዩላህ አዩብ አለይሂ ሰላም ሚስት ድንቅ የሆነች አፍቃሪ ወይም ደግሞ ለአንድ አማኝ ለባሏ የምትሰጠውን ከፍታ ምን ያህል ከፍታ መስጠት እንዳለባት በእሷ ታሪክ ውስጥ አይችበታለሁ። ነቢዩላህ አዩብ አለይሂ ሰላም ከታመሙ በኋላ መንቀሳቀስ ሳይችሉ ሲቀሩ እሷ ነበረች ምግብ እየሰራች ሰው ቤት ተቀጥራ ነበር የምትሰራው። የዛኔ ነቢዩላህ አዩብ በታመሙበት ሰዓት ሰው ቤት ተቀጥራ በምትሰራበት ሰዓት የነቢዩላህ አዩብ በሽታ ወረርሽኝ ሆኖ ይተላለፋል ተብሎ ተፈርቶ እሷን ከመስሪያ ቤት ሲያግዷት፣ አትሰሪም ከዚህ በኋላኛ ጋር በቃሻል ብለው ሲያግዷት፣ እሷ ለነቢዩ ላህ አዩብ አለይህ ሰላም የከፈለችው መስዋዕትነት በሰዓቱ የነበሩት ማህበረሰቦች ለፀጉር ትልቅ ቦታ ስለነበራቸው ፀጉሯን ላጭታ ወይም ደግሞ ፀጉሯን ቆርጣ ሽጣ ለባሏ ምግብ ይዛ የምትሄድ ሴት ነበረች። ለባሏ ፀጉሯን ቆርጣ ምግብ በፀጉሯ ገዝታ የምትሄድ ሴት ነበረች ማለት ነው። ኢዘን ሰብር ማለት እንደ አንድ ሙስሊም ወይም ደግሞ እንደ ማንኛውም ማህበረሰብ ሁሌም የሚያስፈልገን ነገር ነው። ያ ማለት የዛኔ እሷ ወደ ቤት ስትመለስ ለነቢዩ ላ ሐቢብ አለይሂ ሰላም ያለቻቸው ነገራቶች ነበሩ። አዩብ ሆይ እኔ ከዚህ በኋላ ምንም ነገር ላደርግልህ አልችልም። ይህ የተራመድኩት በህይወቴ ውስጥ የተራመድኩት የመጨረሻው እርምጃ ነው። ከዚህ በኋላ ምንም ላደርግልህ አልችልም አላህ እንለምን አለቻቸው። ነብዩላህ አዩብ ምን ብለው መለሱላት? እኔ እኮ አፍራለሁኝ አላህ ሱብሐነሁ ወተዓላ ሰማንያ ሦስት አመት በድሎት አኖሮኝ ከኖርኩበትና የታመምኩበት እድሜ እኩል ሳይሆን እንዴት ብዬ አላህ እንለምናለሁኝ ብለው ነበር። ኢዘን ከዛ በኋላ ላይ ያደረጉት ነገር ቢኖር አላህ ስብሀነ ወተዓላ ታመሚያለሁ፣ አድነኝ ብዙ ነገር ፈልጋለሁ ምናምን ምናምን አለበ ወአንተ አርሐሙ ራሒሚን አለ አላህ ስብሀነ ወተዓላ አንተ ያዛኞች ሁሉ አዛኝነ፣ ማድረግ ያለብህ ነገር አንተ ታውቃለህ ብለው ወደ አላህ አሰሙ። ወዲያውኑ ነው አላህ ስብሀነ ወተዓላ ፍቱን የሆነ መድኃኒት ሰጣቸው። መድኃኒቱ ከሰማይ አልወረደም፣ አልያም ከሩቅ ቦታ አልመጣም ነበር። አላሁ ስብሐነ ወተዓላ እዛው በተኙበት ሆነው ኦርኩድ ብጅክ ነበር ያላቸው። እዛው በተኙበት ሆነው መሬትን መታመታ እንዲያደርጓት ነበረ እና ከመሬት በሚወጣላቸው ውሃ እንዲታጠብ ነበር ያደረገው። እና የዛን ጊዜ እግራቸውን መሬት ላይ አሳረፉ፣ ያው ውሃ ወጣ፣ በዛ ታጥቦ ወዲያውኑ ከአለም የቁን ሆኑ ማለት ነው። እና ሰብር የሚባለው ነገር ምን ያህል ከፍታ እንዳለው ከዛ እኮ አላህ በዚህ ብቻ አላቆሙም። አስራ አራት ልጅ ነበረ ያጡት ሀያ ስምንት አድርጎ ሰጣቸው። እጥፍ አድርጎ የነበራቸው ሀብቶች በጠቅላላ እንዳለ በቃ በሚሊዮነር ሆኑ። በጣም ያላቸው ንብረት ከበፊቱ አንጻር በጣም ፋፋ ሶ በህይወታችን ላይ ትግስት ካለ ሶብር ካለ ትዕግስት ካለ ሁሌም ቢሆን ቀዳሚዎችና ሁሌም ቢሆን አሸናፊዎች ነን። በኖርኩባት ሀያት ላይ ሶብር የሚባለውን ነገር በትንሹም ቢሆን አይቼበታለሁ። ሶብር ያደረገ ሰው ሁሌም የተሻለ ደረጃ ላይ መድረሱ አይቀርም። ያው ወንድም ሰላህ እስካሁን ስላል ባልከው ነገራቶች ላይ ያው በጣም ብዙ አስተማሪ እና በጣም ምክር የሚሆኑ አይነቶችን ተናግረሃል እና አሁን ላይ ደግሞ አሁን ላይ ባለው ተጨባጭ ሁኔታ በጓደኝነትም ሊሆን ይችላል። እስኪ ምንትላል እንግዲህ ባለንበት ህይወት ላይ ወይም ደግሞ ባለንበት ኤዝ ላይ ባለንበት እድሜ ላይ ብዙ አይነት ሰዎች ያጋጥሙናል። በዱኒያ ላይ ስንኖር ሁለት አይነት ሰዎች ያጋጥሙናል። አንዱ ወደ መልካም የሚወስደን አንደኛው ደግሞ ወደ ጥፋት በሮች የሚያስጉዘን የሆነን አካል እናገኛለን። ወደ መልካሙ የሚወስደን ወይም ደግሞ ወደ መልካም ነገር የሚወስደን ጓደኛ እምነታችን ላይ ሊሆን ይችላል፣ በምናሳልፋቸው ቀናቶች፣ ጊዜያቶች ወደ መልካም ቦታ እንድንሄድ የሚያደርገን ሲሆን፣ አንደኛው ጓደኛችን ደግሞ እኛን ከተለያዩ ከሃይማኖታዊ ነገራቶች የሚያርቀን ወደ ሆነ ቦታ ይወስደናል። እንግዲህ ከጓደኝነት ውስጥ ዝርዝር ስንገባ ደግሞ እንደ ፐርሰናሊቲ የተለያዩ ሰዎች ያጋጥሙናል። አብዛኛው ሰው ጓደኛህ ማለት ወደድኩ ወይም ደግሞ ምሳ የሚጋብዝህ ወይም ደግሞ የተለያዩ ቦታዎች እንዝናና ፈታ እንበል፣ እንደዚህ እናደርግ የሚል አይደለም ጓደኛ። የዛ አይነት ጓደኛ ብዙ ልታገኝ ትችላለህ። ነገር ግን አንተን ውስጥህን የሚረዳህና ከጎንህ የሚሆን በተከፋህበት ሰዓት ከጎንህ የማይርቅ ወይም ደግሞ ለተለያዩ ጥቅሞች ብሎ የሚቀርብህ ጓደኛ የተለያዩ ናቸው። እንግዲህ በህይወት ስትኖር ከጓደኛ ብዙ ነገራቶች ትማራለህ። አሁን ላይ በጣም ብዙ ሰዎች የሚጎዱበት ነገር ቢኖር ጓደኛ ነው። ጓደኛ አምነኸው አቅርበኸው ወደኸው በተለያዩ አጋጣሚዎች አንተ ለተለያዩ ሰዎች አሳልፎ ሲሰጥ እንደማየት የሚያምንና የሚያበሳጭ ነገር የለም። ጓደኛ አለኝታዬ ነው፣ መከበሪያዬ ነው። እንደዚሁም ደግሞ የተለያዩ እምነቶችህን ጥለህበት እሱ አሳልፎ ለተለያዩ ችግሮች ወይም ደግሞ ለተለያዩ ተግዳሮቶች ሲጥለህ ማየት በጣም ያማል፣ በጣም ያሳቀቃል። በእንደዚህም የተነሳው ብዙ ሰዎች ብዙ አይነት ምኞቶችን ሊመኙ ይችላሉ። ከማሰባችን በላይ ማለት ነው። ኢቭን ከእድሜያችን ብዙ እርቀን ሂደናል። እድሜያችን ትንንሾች ቢሆንም ያላየናቸው ነገራቶች የሉም። ካሌ እድሜያችን ብዙ አይነት ነገራቶችን አይተናል። በህይወታችን የማናያቸው እና የማንሰማቸው ነገራቶች የሉ። ወጣቶች ተስፋ ሲቆርጡ እንደዚሁም የተለያዩ ነገራቶችን እናስተውላለን። ብዙዎች አሁን ላይ ተጎድተዋል። ሴትም ብትለው ወንድም ብትለው ወጣት አዛውንት ሳይቀር ሁሉም የራሱ የሆነ የስሜት ጉዳት አለ። በእነዚህ ነገራቶች ግን አንድ ነገር አለ። አላህ ስብሃነ ወተዓላ ራስን ማጥፋት ወንጀል ባያደርግ ኖሮ ምን ያህል ህዝብ የረግፍ ነበር የሚባለው ሲታሰብ በጣም ከባድ ነው። አብዛኛው ሰው ወንጀል መሆኑን ፈርቶ እንጂ ራሱን ለማጥፋት ይዳዳል። ከመከራዎቹ ከሚያሳልፋቸው ህይወት ውጣ ውረዶች አንጻር መሞት ይመኛል። ስለሌላ አይደለም የሚከፋ ወይም ደግሞ ስለሌላ አይደለም ኑሮ የሚያስጠላ ገንዘብ ኑሮህም፣ አንዳንድ ጊዜ ያለንበት የእድሜ ደረጃ ከመሬት ተንስተን ምርር እንዲያደርገን ወይም ደግሞ ውስጣችንን በቃ ጭንቅ ሊለውና በቃ ሞትን እንድንመኝ የሚያደርግ አይነት ሁኔታ አለ በህይወት ላይ እነዚህ አይነት ነገራቶች ብዙ ጊዜ ይስተዋላሉ። አላህ እውነትም ራስን ማጥፋት ወንጀል ያደረገው በምክንያት ነው። ወንጀል ባይሆን ኖሮ ብዙ ሰዎች ያልፉ ነበር፣ ብዙ ሰዎች ይሞቱ ነበር፣ ብዙ ሰዎች ራሳቸውን ያጠፉ ነበር። ማንም እንደዚህ ወጥቶ አይመለስም ነበር። ምክንያቱም አንተ ያለህን ችግር ለቤተሰብ መናገር አትችልም። ብትናገርም ደግሞ ላይረዱህ ይችላሉ። የምትውለው ከጓደኛ ጋር ነው። አልያም ደግሞ ጓደኛህም ከዳተኛ ወይም ደግሞ ማይታመን ላንተ ቦታ የማይሰጥ ከሆነ ራስ ጋር ብቻ ስታብሰለሰል ትቆያለህ። ወዳልሆነ ጥፋትና ወዳልሆነ እርምጃ ምርጫ እንድታደርግ ታደርጋለች ህይወት። ህይወት በውስጧ ብዙ ነገራቶች አሉ። አረቦችም እንደሚሉት الحياة تحلو إذا تعملت صعبها ህይወት መራር ተግባሮቿን ወይም ደግሞ መራር ጊዜያቶችን ታግሰህ ካለፍክ በእርግጥም ጣፋጭ ትሆናለች። መራር ጊዜያቶቿ ግን ከበድ ሊሉ ይችላሉ። አላሁ ሱብሐነሁ ወተዓላ የተለያዩ ነገራቶችን ሲያመጣብን እንደሚያሳምመን ወይም ደግሞ እኛ እንደሚከብደን የተለያዩ ነገራቶችን እንደምናደርግ ሳውቅ ቀርቶ አይደለም። አላሁ ሱብሐነሁ ወተዓላ ይህን ሁሉ የሚያመጣብን እኛ ሊፈትነን የትኛው ፈተና ይጥላቸዋል፣ የትኛውን ሊያልፉ ይችላሉ የሚሉትን ሁልጊዜም እነዚህ ነገራቶች ለማየትና እኛን ኮርስ ለመስጠት ነው እነዚህን ነገራቶች የሚያደርጉት። አሁን ላይ ባለሁበት እድሜ ላይ ልል የምችለው ነገር ሰብረን ያ ነፍሲ ነፍሴ ሆይ ተረጋጊ፣ ነፍሴ ሆይ በሰብር ላይ አደራ፣ ነፍሴ ሆይ ሰዎችን ከማስከፋት ተቆጠቢ፣ ነፍሴ ሆይ ሰዎችን ከመበደል ራቂ። ይህንን ነው የምችለው ስለራሴ እንጂ ስለሰዎች አልጨነቅም። አልጨነቅም ማለት ለሰዎች አላስብም ማለት አይደለም። አልጨነቅም የምለው ስለማደርጋቸው ነገራቶች ሰዎች ይሉኛል ብዬ አልፈራም ማለት ነው። ሰዎች የፈለጉትን ነገር ቢሉ ለእኔ የሆነ የሚደርስብኝ ወይም ደግሞ እኔን ከአላማዬ ወይም ደግሞ ከምሄድበት ጉዞ ሊያስቀርኝ አይችልም። ነገር ግን ስለ ሰዎች ሰዎችን ላላስቀይም ወይም ደግሞ ሰዎችን ላለማስቀየም የቻልኩትን ነገር አደርጋለሁ። ሰዎችን ማስደሳት ባልችልም የሰዎች የመከፊያ ምንጭ እንደሆን አልፈልግም። አላህ በእነዚህ ነገራቶች ላይ ያጽናኝ። ከዛ ውጪ የትኛውም ሰው ደከመኝ ሲል ለሰው አይደለም ድካሙ። እኔ እንደራሴ ደከመኝ ሲል ለሰው አይደለም፣ ለግለሰብ አይደለም፣ በዙሪያ የላሉ ሰዎች አይደለም ድካሜ አለመቻሌ ለአላህ ስብሐነ ወተዓላ እንጂ ለሰው ልጆች አይደለም። ድካሜ የራሴ ነው። እሱንም ደግሞ የምነግረው ለአላህ ነው። ደከመኝ ስል ለሰው ልጆች አይደለም። በህይወት የተማርኩት ትልቁ ነገር ሰብርንና እነዚህን ከህይወት ያስተዋልኳቸው ነገራቶች እነዚህን ይመስላሉ። ኸይር ማሻአላህ፣ ወንድም ሰላህ የተለያዩ ምክሮችን ሰጥቶናል። እነሱም በተናገረው እኛም በሰማነው የምንተገብር አላህ አድርገን እያልን ያው ፕሮግራሙ በዚሁ ያበቃል።